ሰላም ሰላም፣ ውድ የመቆየ መልካም ቲቪ ቻናል ተከታታይ ቤተሰቦቻችን እንደምን ሰንብታችኋል? ዛሬ ዘናችሁ የመጣነው የጭንቀት ወይም የዲፕርሴሽን ምልክቶችን ነው። እስከ ፕሮግራማችን ፍፃሜ ድረስ ላይክ፣ ሼር፣ ሰብስክራይብ በማድረግ አብራችሁን ቆዩ። ራሳችሁን በጭንቀት ውስጥ እንደገባችሁ ማወቅ አውቅታችሁና ስሜቶቻችሁ ዘብረቅረክ ሲሉባችሁ እና እነዚህ ምልክቶች ሲታዩባችሁ እናንተ ወይም የእናንተ የቅርብ ሰው የምትሉት ጭንቀት ውስጥ እንዳለ ትረዳላችሁ። የመጀመሪያው የጭንቀት ምልክት ከዚህ በፊት ከነበራችሁ አስተሳሰብ፣ አመለካከት በተለይ ጨለምተኛ ነው። ይህንም ስንል ለራሳችሁ የወደፊት ወታችሁ፣ በዙሪያችሁ ስላሉ ነገሮች አሉታዊ አመለካከት ይኖራችኋል። ልክ እንደነዚህ ቃላቶችን መጠቀም ተሰራል አልተሰራ፣ እኔ በእናንተ ውስጥ ባል የእናንተ የተሻለና ደስተኛ ይሆናል። እንደዚህ አይነት አመለካከት ውስጣችሁ መናገር ማሰብን ከጀመረ የመጀመሪያው ምልክት ነው። ሁለተኛ ማመንታትና ማቅማማ ካበዛችሁ ጭንቀት የአእምሮ ስራን በማዝጌት የማሳት ፍጥነትን እየጨመረ ተጠቂዎች ከዚህ በፊት ማሰብ እንደማይችል አድርጋቸዋል። በየዕለቱ እንኳን ስለሚያጋጥማቸው ነገር መወሰን ያቀታቸዋል። መውራት አለመውራት፣ መብላት አለመብላት መስራት አለመስራት፣ እና ለሚለብሱ ልብስ እንኳን ለመምረጥ ትቸግራላችሁ። ሶስተኛ ከማህበራዊ ግንኙነቶች መራቅ ከጀመራችሁ፣ እነዚህ ሰዎች የተለያዩ ምክንያቶችን በማቅረብ ከቤተሰብ ጋር ያላቸውን ነገር ከቀነሳችሁ፣ ከጓደኛ ጋር ያላችሁን ነገር ከቀነሳችሁ፣ የምትወዱት መዝናኛ ቦታ መቅረት ከጀመራችሁ። አራተኛ የእንቅልፍ መዛባት፣ የተስተካከለ እንቅልፍ መተኛ ካልቻላችሁ፣ በየመሃሉ መንቃት፣ አልጋችሁ ላይ በተደጋጋሚ ከተነሳችሁ እና በእንቅልፍ ሰዓት ሶሻል ሚዲያ ላይ ማሳለፍ ወይም ለረጅም ጊዜ ስራ በመቅረት ቀጠሮችን በመሰረዝ አልጋ ላይ ማሳለፍ። አምስተኛ፣ ስሜታዊነትን ታበዛላችሁ። መጀመሪያ ላይ ከሰዎች መራቅ ሰዎችን መሸሽ ስሜታችሁን ላለማሳየት ብትሞክሩ አማኑ ለብዙ ጊዜ የሚዘልቅ አይደለም። ምክንያቱም ታፍኖ የሚቆይ ስሜት ደፍሎ መውጣቱ አይቀርም። እናም ስሜታችሁ ገንፍሎ ሲወጣ በትንሽ በትልቁ ነጭናጫ፣ ብስጩ ወደ ባሻ ካለውትሯችሁ፣ በሙዚቃ በፊልም፣ በመሳሰሉ ታሪክ ውስጥ ሀዘን ውስጥ እገባላችሁ ታለቅሳላችሁ ስድስተኛ ጎጂ ድርጊቶች ውስጥ መሳተፍ ትጀምራላችሁ ስሜታችሁን ለመደበቅ ትሞክራላችሁ ነገር ግን የስሜቱ ግፊት ሲጠነክር ባልተለመደ መልኩ ጎጂ ልማዳዊ ነገሮች ውስጥ ትገባላችሁ ማለትም አልኮል ጫት ቁማር ውስጥ ልትገቡ ትችላላችሁ ጊዜያችሁን ሙቢ ላይ እናም ስላለባበሳችሁ ስላመጋገባችሁ ግድ የማይሰጣችሁ ትሆናላችሁ። የምትወስዱት መድኃኒት ክትትል ካለባችሁ ትታውታላችሁ፣ መርሳት ትጀምራላችሁ። ሰባተኛ መርሳት መጀመር። ጭንቀት የአእምሮ ስራን ፍጥረት በማዘግየት በዙሪያችን በሚደረጉ ነገሮች ላይ ትኩረት ማድረግ ካቃታችሁ፣ ትኩረት ስናጣ ደግሞ እኛም ሌሎች የሚሉትን ነገር ለመርሳት ትገደዳላችሁ። ስምንተኛ ከዚህ በፊት ከነበራችሁ ነገር ሀይል ማጣት ከጀመራችሁ፣ መዛል ሀይል ማጣት የሚያመጡ የሚችሉ ብዙ ናቸው። የስኳር ህመም የል ይሆናል እንዲሁም የካንሰር የመሳሰሉ ከነዚህ በሽታዎች ነፃ ሆናችሁ ያለ ውትራቸው መደካከር፣ መዛል ትንሽ እየሆን ስራ ለመስራት አቅም ማጣት ከታየብን የጭንቀት በሽታ ውስጣችን እንደገባ መረት ነው ብናል። ዘጠነኛ ተደጋጋሚ ህመም ስሜት ስሜታችሁ ውስጣችሁን አፍንን ይዘን ከመጠን በላይ ሲሆን የተለያዩ በሽታዎች እንጋለጣለን። እነሱም ራስ ምታት፣ የጀርባ ህመም፣ የተለያዩ የጡንቻ ህመሞች። በተጨማሪ ጭንቀት የሰው ልጅ በሽታ የመከላከል ስሜትን ስለሚያዳክም ከነዚህ ካጠቃችሁ ሁሉም አይነት በሚያስብል ደረጃ የተለያዩ በሽታዎች የሚያጠቋችሁ ሆናል። በመጨረሻም ተጋላጭነታችን ቢለያይም ማናችንም በማንኛውም ጊዜ ጭንቀት ሊያጠቃን ይችላል። መታመም ህክምና መፈለግ ደካማነት አይደለም። የጭንቀት ህመም ውጤታማ የሆኑ የህክምና ስላሉን ከቤተሰብ ጓደኛ፣ ወይም ፍቅረኛ አንተ ወይም አንቺ ጨምሮ ካወራናችሁ ዘጠኝ ምልክቶች አንድ ከዛም በላይ ከተየባችሁ ወደሚቀርባችሁ ህክምና ማዕከል ሄዳችሁ የህክምና ዘዴ ማገኘት ስላለባችሁ ችለተኛ መሆን የለበወትም። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ስለቆያችሁ እናመሰግናለን። የደወል በትናን በምጫ ሰብስክራይብ ማድረግ እንዳይረሱ አዳዲስ ቪዲዮዎችን ስንለቅ እንዲደርሱ